ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላማችሁ ይብዛልኝ እያልኩኝ ዛሬም በድጋሚ ለእናንተ የሚጠቅም ቪዲዮ ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ደግሞ ላይክ፣ ሼር እና ኮሜንት አይለያችሁ። ይዤላችሁ የመጣሁት አውቶማቲክ መኪና ላይ ሊደረጉ የማይችሉ ነገሮችን ነው። አንደኛው አውቶማቲክ መኪናን በሁለት እግር መንዳት አይቻልም። አውቶማቲክ መኪና በሁለት እግር አይነዳም። ምክንያቱም አውቶማቲክ መኪና ያለው ፔዳል ሁለት ብቻ ነው። እነሱም የነዳጅ ፔዳል እና የፍሬም ፔዳል ናቸው። እነዚህ ደግሞ ሁለት ተቃራኒ ነገር በጭራሽ አንድ ላይ አይያያዙም። ምናልባት አንዳንድ ሽፌሮች ማኑዋል መኪና ላይ የቆዩ ወደ አውቶማቲክ መኪና ላይ ሲመጡ ትንሽ ግር ይላቸው ይሆናል። ምክንያቱም ማኑዋል መኪና ላይ ያለው ፔዳል ብዛቱ ሶስት ስለሆነ፣ እነሱም የመጀመሪያው ፍሪሲሆን ነው፣ ከዛ ፍሬን ነው፣ ቀጣይ ነዳጅ ነው። ማኑዋል መኪና ላይ ማርሽ ለመቀያየር ግዴታ ፍሪሲሆን እናፍናለን። ከዛ ማርሽ እናስገባለን፣ ከዛ በኋላ ፍሪሲሆኑን በአንዴ በአንድ ሳይሆን ቀስ ያልን እንለቃለን። ፍሪ ሲሆን ትንሽ ለቀጥ ነዳጅ ደግሞ ደገፍ እያደግን እያመጣጠንን ነው የምንለቀው። ሆኖም ግን አውቶማቲክ መኪና ፍሪሲዮን ስለሌለው ማኑዋል ላይ የለመደ ሰው መጥቶ በፍሪሲዮን ቦታ ፍሬን እንዳይዝ ነው። አውቶማቲክ መኪና ላይ ሁለቱንም እግራችን የምንጠቀም ከሆነ ማለትም ፍሬኑንም ነዳጁንም በአንድ ላይ ከረገጥን መኪናው እንዲሄድ ራይ ሰጥተነዋል፣ እንዲቆም ደግሞ ፍሬን ይዘናል። ይህ ድርጊት አውቶማቲክ ካምቢ ውስጥ ያሉትን ክፍሎች እንዲጨናነቁ ያደርግብናል። ስለዚህ እንደዚህ አይነት ነገር እንዳይፈጠር ሁለት እግራችን መጠቀም የለብንም ማለት ነው። በዚህ ምክንያት ካምቢዮም እንዳይበላሽ እናደርጋለን። ፍሬናችንም አላስፈላጊ ስራ ሰርቶ ከመበላሸት እናድነዋለን ማለት ነው። ሁለተኛ ደረጃ አውቶማቲክ መኪና ላይ ማድረግ የሌለብን ነገር መኪናችን ሳይቆም የመኪናችንን ማርሽ ፒ ላይ ወይም ደግሞ ፓርክ ላይ ማድረግ የለብንም። በእርግጥ አንዳንድ ዘመናዊ መኪኖች መኪናው ሳይቆም ፓርክ አያደርጉልንም። ነገር ግን አብዛኞቹ መኪኖች እንደዚህ አይነት ሲስተም የላቸውም። ስለዚህ እየተጓዘ ያለን መኪና ሳይቆም ፒ ወይም ደግሞ ፓርክ ላይ በምናደርግበት ሰዓት ፖል የምትባል ፓርኪንግ ዲቫይስ ወይም ደግሞ ፓርክ በምናደርግበት ጊዜ ካምቢዮን እንዲቆልፍ የሚያደርግልን መጠበቂያ ብረት በቀላሉ ሊሰበርብን ይችላል። ስለዚህ ሙሉ በሙሉ መኪናችን ሳይቆም እንደዚህ ማድረግ የለብንም ማለት ነው። ካምቢዮ ላይ ያለችውን ፒ ወይም ደግሞ ፓርኪንግ የምንጠቀመው መኪናው ከቆመ ብቻ ነው። ምክንያቱም መኪናው ከቆመበት እንዳይንቀሳቀስ ለማድረግ እንጂ መኪናውን ለማቆም መጠቀም የለብንም። ስለዚህ መኪናውን በፍሬን ካቆምን በኋላ ማርሻችንን ፒ ላይ ወይም ደግሞ ፓርኪንግ ላይ እናደርጋለን እንጂ እየሄደ ያለን መኪና ፓርኪንግ ላይ በምናደርግበት ሰዓት ካምቢዮን እንዳይንቀሳቀስ የሚያደርግልን መጠበቂያ ብረት በቀላሉ ልንሰብረው እንችላለን ማለት ነው። ሌላው ማድረግ የሌለብን ነገር መኪናችን ቁልቁለት እየወረደ ኒውትራል ወይም ደግሞ ዜሮ ማድረግ የለብንም። አንዳንድ ሰዎች ነዳጅ የቆጠው መስሏቸው ኒውትራል ወይም ደግሞ ዜሮ ላይ ያደርጋሉ ይህ ድርጊት ተሽከርካሪን ወይም መኪናችን ከቁጥጥር ውጭ ሊያደርግብን ይችላል። ኒውትራል ወይም ደግሞ ዜሮ ላይ ማድረግ ጫናውን ሙሉ በሙሉ ፍሬ ላይ እንዲሆን ስለምናደርግ ነዳጅን ቆጥባለን ብለን ለሌላ አደጋ ልንጋለጥ እንችላለን ማለት ነው። ስለዚህ በምንም አይነት መንገድ ቁልቁለት ስንወርድ ዜሮ ወይም ደግሞ ኒውትራል ላይ ማድረግ የለብንም ማለት ነው። ሌላው መኪናችን ከቆመ በኋላ የእጅ ፍሬን ሳንስብ መውለድ የለብንም። ምክንያቱም ካምቢዮ ላይ የምትገኘዋን ፖል ፓርኪንግ የምትባለዋን ፓርኪንግ ዲቫይስ ወይም ደግሞ ካምቢዮን ፓርክ ለማድረግ የምንጠቀምባት ብረት እሷን ተማምነን የእጅ ፍሬን ሳንስብ መሄድ የለብንም። ምክንያቱም ብዙ ሎድ ስለሚኖርበት ሊሰበረብን ይችላል። በተለይ ዳገትና ቁልቁለት ላይ ሲሆን ሎዱ ስለሚጨምር በቀላሉ ሊሰበር ይችላል። መኪናውን እናቁም፣ ከዛ ጌጅ ፍሬን እንስባለን፣ ከዛ መቀጠል ፒ ወይም ደግሞ ፓርክ ላይ እናድርግ። እንደዚህ የምናደርግ ከሆነ የመኪናችን ደህነት እንጠብቃለን ማለት ነው። በቀጣይ ማድረግ የሌለብን ነገር ለረዥም ሰዓት የምቁሙ ከሆነ ዲ ላይ ወይም ደግሞ ድራይቭ ላይ አድርጎ አለማቆም። ለረጅም ሰዓት የምንቆም ከሆነ መኪናችንን ኒውትራል ላይ ወይም ደግሞ ፓርክ ላይ ማድረግ አለብን። ነገር ግን መኪናችን ዲ ላይ ወይም ደግሞ ድራይቭ ላይ አድርገን ለረጅም ሰዓት ከቆየን በካምቢዮ ውስጥ ሰበቃ ስላለ መኪናችን ሳይንቀሳቀስ እንዲሞቅ ያደርገዋል። ሳይንቀሳቀስ እንዲሞቅ ካደረገው ደግሞ ካምቢዮ ላይ አሁን በድጋሚ ሌላ ጫና መፍጠር ነው። ይህ ደግሞ ካምቢዮ ውስጥ ያሉትን እቃዎች ብዙ ሳያገለግሉ ሊጎዱ ይችላሉ። ስለዚህ ብዙ ሰዓት የምንቆም ከሆነ ማርሻችንን ኤን ላይ ወይም ደግሞ ኒውትራል ላይ ወይም ደግሞ ፒ ላይ ወይም ፓርክ ላይ ማድረጉ የተሻለ ነው። በቀጣይ ማድረግ የለብን ነገር ካምቢዮ ውስጥ ውሃ እንዲገባ ማድረግ የለብንም። አውቶማቲክ መኪኖች በምንም አይነት መንገድ ቢሆን ጥልቀት ባለው ውሃ ውስጥ አለመንዳት። ምክንያቱ ደግሞ ካምቢዮ ላይ ቬንት የምትባል ቀዳዳ አለች። ጥቅሟም ካምቢዮን ማናፈስ ነው፣ አየር ከውጭ ወደ ውስጥ ማስገባትና ከካምቢዮ ውስጥ ደግሞ ወደ ውጭ ማስወጣት ነው። ስለዚህ በዚህ ቬንት በሚባለው ቦታ ወይም ቀዳዳ ውስጥ ውሃ ሊገባ ስለሚችል ጥንቃቄ ማድረግ አለብን። ካምቢዮ ውስጥ ውሃ ከገባ ካምቢዮ ሙሉ በሙሉ ከጥቅም ውጭ ሊያደርግብን ስለሚችል ካምቢዮ ውስጥ ውሃ እንደገባ ከተሰማን ካምቢዮ ውስጥ ያለውን ዘይት ሙሉ በሙሉ ማፍሰስ፣ ውሃውም አብሮ ተቀላቅሎ እንዲወጣ። አለበለዚያ ውሃው ካምቢዮ ላይ ከቆየ ሙሉ ካምቢዮን ለመቀየር እንገደ ወይም ደግሞ ከነዚህ አይነት ሁኔታ መጠበቅ ወይም መጠንቀቅ አለብን ማለት ነው። ሌላው አውቶማቲክ መኪና ላይ ማድረግ የለብን ነገር ምንድን ነው? መኪናችን ሙሉ በሙሉ ሳይቆም ማርሽ መቀየር የለብንም። ከኋላ ወይም ሪቨርስ ከሚለው ወደ ዲ ወይም ደግሞ ወደ ድራይቭ መኪናው ሳይቆም በምንም አይነት መንገድ ማርሽ መቀየር የለብንም። ወደኋላ ሲሄድ የነበረ መኪና ድራይቭ ላይ ወይም ደግሞ ዲ ላይ ገብቶ ወደፊት መሄድ ያለበት መኪናው በመጀመሪያ ሙሉ በሙሉ ከቆመ በኋላ ብቻ መሆን አለበት። አለበለዚያ ከአምቢ ውስጥ ከፍተኛ ጉዳት የሚያመጣ ይሆናል ማለት ነው። እንደዚሁም ወደፊት የሚሄድ መኪና መኪናው ሳይቆም የኋላ ማርሻ ወይም ደግሞ ሪቨርስ ልናስገባ አንችልም። እንደዚህ አይነት ማርሻ አቀያየር ከአምቢዎችን ውስጥ ያለውን እቃ እንዲሰበር ወይም ደግሞ ሙሉ በሙሉ ከጥቅም ውጪ ሊያደርግብን ይችላል። ሌላው ማድረግ የለብን ነገር ምንድን ነው? መኪናችን ሳይሞቅ ማንቀሳቀስ የለብንም። ቢያንስ ለሶስት ደቂቃ መሞቅ አለበት። ምክንያቱም የማለስለሻ ቅባት ወይም ደግሞ ዘይቱ ሁሉንም የካምቢ ቦታ ማድረስ ስላለበት። ነገር ግን መኪናችን እንደተነሳ ወዲያውኑ የምናንቀሳቀሰው ከሆነ ካምቢ ውስጥ ያለው ዘይት ሁሉንም ቦታ ሊያዳርስ ስለማይችል ካምቤ ውስጥ ጉዳት ሊመጣ ይችላል። በተለይ ደግሞ ቀዝቃዛ ቦታ ያሉ መኪኖች በደንብ መሞቅ አለባቸው። ሌላው ከዚህ ጋር የተያያዘ ነገር ስለ ሉብሪኬሽን ወይም ደግሞ የማለስለሻ ዘይት ካነሳን ስለ ሞተርም ጠቆም አድርጌያችሁ ሊለፍ ብዙ ጥናቶች እንደሚያሳዩት ከሆነ 60 ፐርሰንት የሚሆነው የመኪና የሞተር መበላሸት የሚከሰተው መኪናው ተነስቶ ዘይት እስከሚደርሰው ባለው አንድ ደቂቃ ውስጥ ነው። ምክንያቱ ደግሞ ምንድን ነው? መኪናው እንደተነሳ ነዳጅ ከሰጠ ነው በተለያየ ክፍሎች የማለስለሻ ቅባት ወይም ደግሞ ዘይት ስለማይዳረስ ዘይቱ እስከሚዳረስ ድረስ ወይም ዘይቱ በሁሉም ቦታ እስከሚሄድ ድረስ ምን እንደሚፈጠር፣ ደረቅ ሰበቃ ነው የሚፈጠረው ዘይት ስለም በቦታው ዘይት ስለማይዳረስ ደረቅ ሰበቃ ነው የሚፈጠረው። ይህ ማለት መኪናችን ወይም ደግሞ ሞተሩ ቀስ በቀስ ጉዳት ያመጣል ማለት ነው። በመጨረሻም የሞተሩ ሕይወት ያጥራል ወይም ደግሞ ሞተራችን ከጥቅም ውጪ ሊሆንብን ይችላል ማለት ነው። ስለዚህ መኪናችን ለሶስት ደቂቃ ያክል ማሞቅ አለብን። ሙሉ ዘይቱ እስከሚደርስ ድረስ ጠብቀን መሄድ አለብን። ቅዝቃዜ ቦታ ያለ ደግሞ ከሆነ በደንብ አሙቀን ዘይቱ ሁሉም ቦታ እስከሚደርስ መጠበቅ መቻል አለብን ማለት ነው። ሌላው አውቶማቲክ መኪና ላይ ማድረግ የሌለብን ነገር ምንድን ነው? እጃችን ማርሽ ላይ አድርጎ መንዳት የለብንም። አንዳንድ ሰዎች እንደዚህ አይነት ልምድ ሊኖራቸው ይችላል። ማኑዋል መኪና የሚነዱ ሰዎች በተለይ ማርሽ ወዲያውኑ ወዲያውኑ ለመቀየር የመንዳት ባህሪ ወይም የመንዳት ልምድ ይኖራቸዋል። አውቶማቲክ መኪና ላይ ግን በፍጹም እንደዚያ ማድረግ የለብንም። አስፈላጊም አይደለም። ምክንያቱም ማርሽ ማርሽ ላይ እጃችን በምናደርግበት ጊዜ ሳናስበው የማርሽ መቀያየሪያ ክፍሎች ላይ ጫና ልናሳድር እንችላለን። ወደፊት እየሄደ ያለን መኪና ድንገት ወደ ኋላ ቢያደርገው ራሳችንም አደጋ ላይ እንጥላለን፣ ካምቢውንም ከጥቅም ውጭ እናደርገዋለን ማለት ነው። ስለዚህ እጃችን ማርሽ ላይ አድርገን በምንም አይነት መንገድ መንዳት የለብንም። ሁለቱም እጃችን መሆን ያለበት መሪ ላይ ብቻ ነው። ሌላው የካምቢው ዘይት መቀየር ነው። አውቶማቲክ መኪኖች የካምቢዮ ዘይት አይቀየር የሚባል ነገር አለ። በተለምዶ ግን ይሄ ትልቅ ስህተት ነው። የካምቢዮ ዘይት ይቀየራል። የካምቢዮ ዘይት በየጊዜው መቀየር አለበት። በየጊዜው ካልተቀየረ የቆሸሸው የካምቢዮ ዘይት ካምቢ ውስጥ ያሉትን እቃዎች ከጥቅም ውጭ ነው የሚያደርጋቸው። ስለዚህ የካምቢዮ ዘይትን በየጊዜው ሰዓቱን እየጠበቅን ቼክ በማድረግ እና ጊዜው ሲደርስ መቀየር ያ ከሆነ የመኪናችን እድሜ ማራዘም እንችላለን ማለት ነው።